ዘፈንና ዘመን ዘፈንና

ሪዋ የተነጋገረችባቸው የምስጋናና ተማጽኖ ዜማዎች ዮሴፍ ጥሩነህ እንደ ጻፈው አንደበቷ ውስጥ የፈጣሪ ስም አይጠፋም። እግዜር ይስጥልኝ የምስጋና ቃሏ ነው። በተስፋ ለምትጠብቃቸው ጉዳዮች እግዚአብሔር ከፈቀደ የሚል ቃል ሁሌም ታስቀድማለች። የልጅነት ዕድገቷ ቤተ ክርስቲያን ከወላጆች ጋር በመሄድና በመዘመርም የሚገለጽ ገጽታ አለው። ቤተ ክህነት፣ የግዕዝ ቃላትና ጸሎትም ለአንደበቷ እንግዳ አይደሉም። ግጥምና ዜማ ደራሲ፣ ድምፃዊት፣ የስዕል ሙያተኛና ተዋናይት እጅጋየው ሽባባው ወንድሜ ቄስ ለማድረግ ፈልጎ ነበር። አባቴና እሱን የሚያስተምሩት ቄስ ነበሩ። ቤት ውስጥ ሁላችንም ማ ነው ፊደልን የቆጠሩን ቄስ ትምህርት ቤት ነው

በስጦታዋም ምስጋና ማቅረቡ የሕይወት ጥሪ ሙያዋ ዋና አካል ሆኖ ዘለቀላት። እጅጋየሁ ሽባባው ጂጂ ከፈጣሪ የተነጋገረችባቸውን የምስጋና መማፀኛ የነፍስ ጥያቄ ሙዚቃዊ ሥራዎች በዚህ የሰሞነ ሕማማት በምጥን እንመለከታቸዋለን። እጅጋየሁ ሽባባው በልጅነት እድገቷ ያወቀችውን ፈጣሪዋን ማውራቱን የጀመረችው ወደ ሙዚቃ ገብታ የመጀመሪያ አልበሟን በሰራችበት ወቅት ነው። ፀሐይ በተሰኘው በዚህ አልበሟ የቀረበው ዜማ ልቤ ጽኑ ነው ይሰኛል። ሥራው በርካታ የግጥም ክፍሎች የሉትም። በርክቶ የሚደመጠው የጂጂ ከልብ በመነጨ ስሜት የሚወጣ በፈጣሪ የመመካትና የጽኑ እምነት ተደጋጋሚ እውነት የሚያውጅ ረጅም የዜማ እንጉርጉሮ ነው። የጂጂና ፈጣሪዋ ወግ በሁለተኛው የአልበም ሥራዋ ሲቀጥል ሐሳቦቿ ይበልጥ ተብራርተው እጅግ ብዙ የፈጣሪ ሥራ መገለጫዎች ተወስተው እንሰማለን። ከሙዚቃ አቀናባሪው ከደረጀ መኮንን ጋር በሠራችው አልበም ያስደመጠችው አምናለሁ የተሰኘው ሥራዋ የፈጣሪነትን ሁለት ገጽታ ታስታውሰናለች የአብርሃም የስሐቅ አምላክ የያዕቆብ አምላክ የሠራዊት ጌታ እግዚአብሔር፣ ክብር ምስጋና ለአንተ ይሆን። በፍቅርና አጽናኝነቱ የማውቀው ፈጣሪ ፈራጅ ባሕሪም አለው ትለናለች። ያንንም እረዳለሁ ትላለች። እንዲያም ሆኖ ሞልቶ እንደ ፈሰሰ የተሰማት በረከቱ ነውና እዚያ ላይ አተኩራ ለዘላለም አምናለሁ፣ ፍቅሩን እካፈላለሁ፣ ቆሜ ዘምርለታለሁ ትላለች። ኃይልን በሚሰጠኝ በእግዚአብሔር አምናለሁ ለክብሩ ለፍቅሩም ቆሜ ዘምራለሁ። የሰው ልጅ በምድር ሲኖር ፈተናው ብዙ ነው። ምን ከፈጣሪው ቢቀራረብና በቅዱስ መንፈስ ቢታገዝም ምድራዊ እንቅፋትና ፈተና አያጣውም። የኀጢአት ልምምዶች ያለ ውዴታ ጭምር ይመጣሉ። ጂጂ ይህን ተገንዝባ ለድኅነቷ ፈጣሪዋን ትማጽናለች፣ ታማክራለች፣ ሸክሟንም ታካፍላለች። በአንድ ቃለመጠይቋ እንዳወሳችው ይህን ድርሰት የጻፈችው የሕይወት ነገር እጅግ ዝለት ውስጥ በከተታትና የእግዚአብሔርን ምሪትና ድጋፍ በብዙ በፈለገችበት ወቅት ነበር። አባ ለምለምኔ አባ ለምለምኔ፣ ጀንበር ወጥታት ገባም ሳልሠራ ኩነኔ። አባለምለምኔ አባለምለምኔ፣ ጀንበር ወጥታት ገባም ሳልሠራ ኩነኔ። ከሰው ልጆች ጋር ቢስማሙም ቢጋጩም በማኅበራዊ ሕይወት መገናኘት አይቀርም። በሚችሉት ሁሉ በግል የፈጣሪን ትእዛዝ ለማሟላት ቀናነት የሞላበትና ሰላማዊ ሕይወትን ለመምራት የሚታትሩበት ቢሆንም እንኳ እንቅፋት የሚሆንና ከኩነኔም የሚጨምር ሰው አይጠፋም። ጂጂ በዚህም ትፈተናለች። መጽናኛዋ ግን የልብን የሚያውቀው ፈጣሪ የሚሰጣት እረፍት ነው። ሰው በአፉ ያነሳ በጁ ይትለኛ የልቡና የልቡን አላውቀው ግራ ይገባኛል። የልብን ጥያቄ ማነው የሚፈታ ካንተ በቀር አምላክ ካንተ በቀር ጌታ እያለች ትጽናናለች ሰው በአፉ እያነሳ በእጁ ይተለኛ የልቡን አላውቅም ግራ ይገባኛ የልብን ጥያቄ ማነው የሚፈታ ካንተ በቀር አባት ካንተ በቀር ጌታ ዛሬ ጂጂ ከፈጣሪ ጋር የምትጫወተው የራሷን ያልተፈቱ ጥያቄዎች ለማስመለስና በእርሱ ላይ ያላትን ጽኑ እምነት ለመመስከር ብቻም አይደለም። ስለ ሀገርና ሕዝቧ እንዲሁም ለዓለም ሰው ሁሉ ፈጣሪ ጋር ተማጽኖና ጸሎቷን ትሰዳለች። የሁላችን አምላክ የሆነ አንድ ፈጣሪ ሰላምን ያምጣልን ሰውም የሰላምን መንገድ አይርሳም፣ ልጆች ይደጉልን፣ ኢትዮጵያን የደስታችን ቤት ያድርግልን እያለች ትለምናለች፣ ትመኛለች። ኢትዮጵያ ወይም ኢትዮጵያ ይሰኛል ይህ ስራዋ። በቤተ ክህነትና ያሬዳዊ ዜማ የተቃኘ አጨዋወት ያላት ጂጂ በዚሁ ቃናዋ ኢየሱስ ክርስቶስን ካህኔ ብላ አመስግናዋለች። ሕይወትን ባይሰለችኝ ሲጨነ ሲጠበብኝ፣ አይተኛም ቀን ከሌት ለደስታዬ ሲዋት አንድ አንድ የሳለውን ስዕል ሁሉ ሰው እንደ እንደ እንደፈለገው ነው የሚተረጉመው ወይም ሁሉ ሰው አንድ አይኑ ላያየው አይችልም። ዘፈንም እንደፈለከው ነው የሚሰማው። ሰው ለእያንዳንዱ ሰው ይድማኝ ሁሉ ነገር የተለያየ ትርጉም ሊሰጥ ይችላል። እንደ ሰማው ነው። ለእኔ ግን በጣም መንፈሳዊ ዘፈን ነው፣ ስለ ኢየሱስ ክርስቶስ ነው። ጂጂ የካህንዬን ግጥምና ዜማውን ለመስራት ጥቂት ሰዓታት ብቻ ወስደውባታል። የጂጂ ተሰጥኦና ምስጋና ታዲያ ቃላቷ ላይ ብቻ አይደሉም። የካህኔን ግጥም አወራረድ ስልትም ጥበባዊ ነው። በቃላት ድርድር ብላ ተነስታ ዜማውን ስትጫወት አወራረዱን ከቤተ ክርስቲያን ጉባኤ ቃና የተዋሰችው እንደሚመስል ሙያተኞች ያነሳሉም። እጅጋየሁ ፈጣሪ የሚመሰገንበት ቅዱስ ስፍራ አማንያን የእምነት ተግባራቶቻቸውን የሚከውኑበት ልምምድና መሰጠት በእጅጉ ይማርካታል። በክርስትና የቅድስና ጉዞ የእምነቱ ተከታዮች ዋና የእምነት ጉዞ መዳረሻ የሆነችው ኢየሩሳሌምና እዚያ የሚወከሉ ክርስቶሳዊ መልእክቶች በጂጂ ሙዚቃ በስፋት ተወስተዋል። እናቴ ኢየሩሳሌም ዕልል በይ ተደሰቺ፣ ጌታ ጽንቷል ቃል ኪዳኑን ባንቺ። እናቴ ኢየሩሳሌም ዕልል በይ ተደሰቺ እናትንሽ ለእግዚአብሔር ልጆች። የጂጂ መንፈሳዊ ምናብና አስተውሎቷ ሰፊ ነው። የፈጣሪ የሆነ ሁሉ ያስደምማታል። መታዘዝና አገልግሎትን የሕይወት ጥሪ ያደረጉ ይማርኳታል። ተሰጥዋን እነዚህን የፈጣሪ ቸርነት የሚታይባቸውን አገልጋዮች ነጥላ ለማውሳትና ማመስገን መደነቋንም በልዩ ቃላትና ጥዑም ዜማዎች ለማቅረብ አልሰነፈችም። ሰምና ወርቅ የተሰኘው ሥራዋ ውስጥ ስለዚህ ጉዳይ እንሰማለን። ገና ከልጅነት ዕድሜዋ ጀምሮ ሃይማኖታዊ ምግባርና የፈጣሪ ክብርና መለኮታዊ ሥርዓትን አጥንታ ዝማሬዎችንም የእድገቷ አካል አድርጋ በሙያዋ ብዙ የተጓዘችው ጂጂ ከአልበሞቿ አልፋ በመድረክ ጨዋታዎቿም ፈጣሪን ያመሰገነችባቸውንና የተቀደሰው የፈጣሪ በጎ ስጦታ ሁሉ ለምድር ይሆን ዘንድ በጥልቅ የተመኘችባቸውን ሥራዎች አቅርባለች። የአድማጮቿን መንፈስ አርክታለች። ፈጣሪ የሚወዳቸውን ሰላም፣ ፍቅር፣ ኅብረትና አንድነት በሥራዎቿ ሁሉ ሰብካለች። እንኳን እጅጋየሁ ሽባባው ለስጦታዎቿ ሁሉ አመስግነን የምትወደው ፈጣሪም በረከቱን ሁሉ እንዲልክላት ተመኝተን ቅኝታችንን በካህኔ ዜማዋ እናብቃም። ቅኝቱን የጻፈው ዮሴፍ ጥሩነህ ነው።